አቤል የኤፍራታን አንገት በቢላዋ ቆርጬ እጥላለሁ ብሎ ጉድ ፈላ። ያፌት ደነገጠ። ናታን ጨለለ። ፂ አበደች። ቤዛ ወይኔ ጉዴ፣ ይህ ሁሉ የራሴ ጥፋት ነው፣ መጀመሪያ መጠንቀቅ ነበረብኝ። ሎሊት ደስ አላት። ገኒ ወይኔ እያለች በጣም አለቀሰች። እምባበንባ ሆነች። ዳግም ወይኔ በቃ እህቴ ማንም እንደሌላት ተሰቃየች ማለት ነው እያለ በጣም በጣም አለቀሰ። ኤፍራታ ኤፍራታ ሳይሉኝ አስገብቼ ጉድ ሆንኩኝ እያለች እንባ ደም ማልቀስ ጀመረች። ኤፍራታ እያሁን ላይ ታሳዝናለች። እንግዲህ አቤል እያጨነቃት እና እያስጨነቃት እንዲሁም ደግሞ ጉድ እያደረጋት ይገኛል አንዴ በቢላዋ አንገትሽን ሽን ቆርጨ ጥልሻለሁ አንድ ጊዜ ሆድሽ ነው እንዲህም አረግልሽ አንድ ጊዜ ልብሽን ነው እያላት እያሰቃያት ትገኛለች። ይሄንን ያላወቀው ያፌት ደግሞ ቆይ ይሄ ልጅ እዚህ ቤት ምን ይሰራል እያለ እባክሽ አንቺ ኢፍራታ እኔ የምልሽ ስለዚህ ስለ ልጅ ለምንድነው የማትናገሪ እውነቱን? እያለ አሁን ያፌትም በአንድ በኩል እያበሳጫት ይገኛል። ነገር ግን ኢፍራታ እንደው ምን አለ ያፌት ማራኝ፣ እያለች ያፌትን መለመን ጀመረች። ምክንያቱም እጅግ ክፉና መጥፎና አረመኔ ሰው ነው ያጋጠማት አቤል ተብዬው። አቤል አሁንም ማረፍ አልቻለም። በፍጹም ያለሽን በሙሉ እወስድብሻለሁኝ፣ ሁለነገርሽን እና ደግሞ እንደውም ከዚህ በኋላ ያፌትን ጉድ ነው የማደርገው። የያፌትን ሀብትና ንብረት ለራሴ ነው የማደርገው። እሱ ማነው እና ነው እኔን እንደ ሐረግ ይሄን ስራ ይሄን ውጣ እያለ ደፋ ቀና እያለ እንደዚህ የሚያደርገኝ ስለዚህ እኔ እኮ አቤል ነኝ ሁሉንም ነገር ነው ለዚህ ነገር ደግሞ አንቺ የግድ እኔን ታግዥኛለሽ ካልሆነ ግን ሁሉንም ነገር አሳልፌ ለፖሊስ እሰጥና የስንት አመት ፍቅርሽንና ሁሉንም ነው ገደል የምከትብሽ እንደዛ እንዳይሆን ከፈለግሽ ሁሉንም ነገር የያፌትን መረጃ እና የያፌትን ሀብትና ንብረት ወደ እኔ እንዲሆን ወደ እኔ እንዲሆን ማድረግ አለብሽ እንደምንም ቀርበሽ ያፌትን ከዛ በራሴ ስም አድርገሽ በራሴ ስም የሆነውን ደግሞ በእኔ ስም ታደርጊያለሽ ብሎ እያስጨነቃትና እገልሻለሁ እያላት እያስፈራራት ይገኛል። በጣም ያሳዝናል። ኤፍራታ ልቧ ተሰብሯል ተስፋ ቆርጣለች የምትሰራውም የምታደርገውም ነገር በሙሉ ግራ ገብቷታል ምን ታድርግ ለማን ልናገር ለፂ ነግራት ነበር እንግዲህ ፂና ዳግም የሚሞክሩት ነገር አለ የሚሞክሩት ሴራ አለ ግን ያ ሴራ እስካሁን ድረስ ይፋ አልሆነም ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴ ናቸው ሁሉ ሰላም ሁሉ መልካም እኔ እግዚአብሔር የተመሰገነ ይሁን ደህና ነኝ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ የሆኑ ነበር። ቤተሰቦች ደግሞ ስለምትከታተሉኝ ከልብ አመሰግናለሁ። ሐረግ ድራማ እንደቀጠለ ይገኛል። አጓጊውና አስተማሪው ብዙ ነገር የምንማርበት ነገር ለህይወታችን የሚጠቅመንን አንዳንድ ነገሮች ይዘን መተናል። ቪዲዮዬን እስከ መጨረሻው እንደምትከታተሉኝ በአክብሮት እጠይቃለሁ። እንግዲህ ገኒ በቃ ከዚህ በኋላ ወጥቼ መስራት አለብኝ፣ ልጅንም ደግሞ የግድ ማየት አለብኝ እያለች ጠዋት ማታ ስራ ቦታ መሄድ አለብኝ እያለች ልጆቹን ለማሳመን እየሞከረች ነው። ቢሆንም ግን ዳግምና ቢኒ ቆይ እኛ ልጆችሽ አይደለንም? እንደ ኢፍራታ ከናፈቅሻት ራሷ እሷ ትመጣለች እንጂ ለምንድን ነው እንደዚህ የምትይው? አሁንስ አበዛሽው። እኛ በታመምሽበት ሰዓት እ እስኪ ንገሪኝ ሁላችንም ተስፋ ቆርጠን ነበር። ማን አለን እያልን ተጨነቀን ነበር። እና ለምንድን ነው የኛ ስሜት የማይገባሽ ቆይ? እያሉ ሁለታቸውም ከወዳና ከግራና ከቀኝ ሆነው መለመን ጀመሩ። ሉሊት ሉሊት፣ እንግዲህ አሁን የቤዛን ፍቅረኛ የራሷ ለማድረግ ደፋ ቀና እያለች የምትገኝናት እንዲሁም ደግሞ የቤዛን የበፊት ታሪክ እያነሳች መጥፎ ሰው እንደሆነች ተንኮለኛ እንደሆነች እንዲሁም ደግሞ የማያፈቅራትንና የማይወዳትን እሷ ግን እንደምታፈቅረውና እንደምትወደው አሁንም ድረስ ስሜቷ እንዳልጠፋ ለናኦል ለናኦድ እየነገረችው ትገኛለች። ናኦድም ይሄ ነገር ግራ ስለገባው አብረው ወክ እያደረጉ ሀሳቡ ላይና ጭንቅላቱ ላይ እያቃጨለበት ይገኛል። ቆይች፣ ሴትዮ ለምንድን ለምንድነው እንደዚህ ያለችኝ? እንደገና ደግሞ የእውነት ቤዛስ እንደሚሏት ጨካኝ እና ረመኔ ሴት ነች። ግን እኔ እኮ ሳያት በጣም የዋ እንዲሁም ደግሞ ባለፈው ሕይወቷ እራሷን እየወቀሰች የምትኖር ለነገ ደግሞ ይቅርታን የምትለመን ይቅርታን የምትመኝ ሴት ልጅ ነች። እንዴት እንደዚህ ትላለች እያለ ግራ ተጋብቷል። ምክንያቱም በጓደኛዋ በህዋን በኩል አለ የሆነ ነገር እሱም ደግሞ ሂዊ እንግዲህ ለረጅም ጊዜ ጠፍታለች እና ያኔ ቻው፣ እኔ ምልሽ፣ ስለ እኔ ከጠየቁሽ አላውቅም፣ የት እንዳለች አላውቅም ብለሽ መልሽ ብላት ነበር። ያንን ነገር እየነገረችው ነበር ለናኦት። እና እንደዚህ አይነት ጓደኛ እንደዚህ አይነት ሴት ልጅ እንዴት ነው በዚህ ልክ ጨካኝና ለምን የምትሆነው? አይ እባክህ፣ ጭንቅላቴ የሉሊትን ነገር አትስማ ይለዋል። ቢኒ፣ ናንሲ ቢኒ እንግዲህ ለጊዜው ታርቀዋል። እውነትም ድራማው የሚያምረው ሁለቱም ሲታረቁ ነው አልባለዛ ኤፍራታና ልክ ናታን እንደተጣሉት እንደተኮራረፉት እነሱን ቢኮራረፉ ኑሮ ያስጠላ ነበር። እናም ከዚህ በኋላ አቤልን እንደማታፈቅረውና እንደማትወደው ቢኒ አረጋግጧል። ነገር ግን ቢኒ ያልገባው ነገር ቀመሩና እንዴት ወደዚህ አይነት ውስጥ እንደገባች አሁንም ድረስ አልገባውም። ዳግም እናዚህ የቱንም ያህል እንኳ መረጃ ቢሰበስቡ የቱንም ያህል እንኳ ስለ አቤል ቢያጣሩ እስካሁን ድረስ ምንም ፍንጭ የተገኘ ነገር የለም። ልጅቷም እስካሁን ድረስ አፍ አውጥታ መናገር አልቻለችም። የተገኘዋ ተገኘች የተባለችዋ ልጅ ራሱ መደባበቅ ትፈልጋለች። ይህን ነገር እንግዲህ እውነት ቢኒ ይደርስበት ይሆን? ደርሶስ ያግዛቸው ይሆን? እንግዲህ ቢኒ ለፖሊሱ ደውሎ እኔ ምልክ፣ በጣም ስንፈልገውና ስናከላልገው የነበረው ወንጀለኛ የዛች የትልቅ ሴትዮ አለቃ ልጅ እዚህ ቤት ላይ ያለው፣ በዛ ላይ ደግሞ ቤዛ በጣም ቀርቧታል። ቤዛ ደግሞ የእኛ ቤተሰብ ነች፣ እና ቤተሰቦቼ እንድጎዱ አልፈልግም መርማሪ ብሎ ሲጠይቀው ፖሊሱ ደግሞ ምንም አታስብ፣ ምንም የሚዋሉት ነገር የለም። ለጊዜው ተው፣ አሁን እያንዳንዱ ነገር እናጣራለን ብሎ መርማሪው መለሰለን። በሌላ በኩል እንግዲህ ድራራ ቁልፉን እየፈለገች ነው። የቤዛን ፎቶ ስታይ ምን ይሰማት ይሆን? ምን ትል ይሆን? ምክንያቱም በቤዛ ምክንያት ነው እንግዲህ ይሄ ልጅ እስካሁን ድረስ እየሳቀ እየተጫወተ እንዲሁም ደግሞ ፍቅር የሚፈልገው። ካልሆነ ግን እህቱንም ሆነ እናቱንም ጠልቶ አባቱን ብቻ የሚያስታውስ እና አባቱን ብቻ የሚወድ ልጅ ነው ያለው። እና ያን ፎቶ በሩን ከፍታ የእውነት ታየው ይሆን ወይስ አታየውም? እስኪ ሀሳብ አስተያየታችሁን ኮሜንት ላይ ይጻፉልኝ። እኔ ግን እንደ አጋጣሚ በሩን ሲከፍት ወይም ደግሞ ልክ በሩን ከፍታ ገብታ እያየች እሱ መቶ አንዴ በጥፊ ቢልሳት ብዬ ተመኘሁኝ። እንዴት ሰው የተዘጋ ነገር ይከፍታል እንዴ! ኧረ ነውር ነው። የናኦድ እናት እየተከታተለችው ነው። ቤዛ ከዚህ በኋላ ስቃዩና መከራዋ ይጀምራል እንግዲህ። ምክንያቱም በፍጹም እናቲቱ ናኦድን አይደለም ቤዛ፣ ማንም አፍቃሪ እንዳፈቅረውም እንደወደውም አትፈልግም። ብቸኛ ልጅ ሆኖ ብኩል ልጅ ሆኖ እንደውም እራሱን ጠልቶ እንድኖር ትፈልጋለች ለዛም ነው። እንዴ ቆይ ይህ ከመቼ ወድህ ነው መሳቅና መጫወት የጀመረው ይሄ አያያዙ አላማረኝም እያለች ብቻዋን እያወራች ትገኛለች። ናታን ናታን እንግዲህ ሁሉንም ትቶ ለስንት እየከፈለችለት ያለውን ፍቅሩንም ረስቶ እስከ ዛሬ ቢያንስ ይንከባከባት ነበር፣ እንዲሁም ደግሞ እሷን ሳታየው እሱ እያያት ነበር። አሁን ላይ ግን ጥቅልል አርጎ ትቶ ያው አስመልሳለሁ በማለት ደፋ ቀና እያለ ኤፍራታን መከታተሉን ትቶ ነገር ግን ስራው ላይ አተኩሯል። ቢሆንም እንኳ ድራራ ልትለቀው አልቻለችም። በጣም ናፍቀኸኛል፣ ለምንድን ነው የማትደውለው? ለምንድን ነው ጊዜ የማትሰጠኝ? እያለች ብዙ አይነት ጥያቄ እየጠየቀችው ትገኛለች። እሱ ደግሞ አይ እህቴ እኮ ጊዜ አሰጠዋትም፣ እህቴ ብታየህን ስራ በማገኘቴ እጅግ ደስተኛ ነች እያለ ሁሌም በእህቱ ያታልላታል። ቢሆንም ድራራ ችግር የምትፈጥር ይመስለኛል። ድራራ እንግዲህ ለእናቷ አይ እኔ ናታንን፣ አፈቅረዋለሁኝ ከዚህ በኋላ አብሬው ነው መሆን የምችለው ካለች ታስታውሱ ከሆነ እናቲቱ ልጄ በአንተ ፍቅር ብትያዝ አንተ ራስህ የግድህን ታገባታለህ፣ ወደ ሳይሆን የግድህን ታገባታለህ ብላ ዝታበት ነበር። እና የናታን ስቃይ ደግሞ ከዚህ በኋላ ይጀምራል በድራራ ጉዳይ ያፌት ያፌት ናይ ናይፍን እንግዲህ በጣም በጣም ከብዶታል። ምክንያቱም በግራ ሲለው በግራ በቀኝ ሲለው በቀኝ ወደ ላይ ሲለው ወደ ታች እያለ ልክ እንደ ቢራቢሮ እያመለጠው ይገኛል። እየተሳካለት አይደለም። መስተዋቱን ቢሰብረው እግሩን ቢረግጠው እየተሳካለት አይደለም። ናይፍ እንግዲህ ኦቨር ወጥቷል። ያፌት ደግሞ ማምለጫው ጊዜ መታሰረው ጊዜ እየደረሰ ይገኛል። የሉቢት ነገር የሉቢት ነገር ውሃ ቀልድ ውሃ ቅዳና ውሃ መልሱኗል። ምክንያቱም አሁን ላይ ናይፍን እየፈራችሁ ይገኛል። ውድ ቻና ለቤተሰቦች የዛሬዋ ሐረግ ድራማ ይህንን ይመስል ነበር። በቀጣይ ቪዲዮ ውስጥ ከምንገናኝ ቸር ቆዩኝ። ሀገራችንን ሰላም ያድርግልን። እወዳችኋለሁ ባይ